ሌላው ደግሞ በጣም ሰዎችን እያዋረደ ያለ በመኝታቸው ላይ እየሸኑ ፍራሽ እያቆሸሹ ሰውን እያስቀየሙ ያለ በጣም የሚያስጠላ እንግዲህ ወደ ነው ሳይሆን እንግዲህ የህመም ጉዳይ ሆኖብን እየተቸገርንበት ያለው በሽታ ነው። እንግዲህ እሱም ሌሊት ላይ ማለት ነው በህልማቸው የሚሸኑ ህጻናት ላይ በጣም ይበዛል። በእርግጥ ሴቶችም አሉ፣ ወንዶችም አሉ። እሱ እንዴት ማስወገድ እንደምንችል እነግራችኋለሁ ማለት ነው እሱን በደንብ ተጠቅማችሁ እራሳችሁን ሪከበር ማድረግ ትችላላችሁ። ይህም በቃ ምን ምልክላችሁ ሁሉ የተፈተነ ነውና እሱን በጥንቃቄ እንድትጠቀሙ ትላለሁ። ይህንንም ለማድረግ መፍትሄዎች ብዙ አይነት አሉ። ከእነሱም መካከል ሌሊት እየሸናችሁ ለተቸግራችሁ ሰዎች አንዱን ልንገራችሁ። ምሳሌ የጫጮ ተቀጽላ ወይም የኮሸሽሌ ተቀጽላ ብዛ ያለ በመራራ ቅል ዘብስፈው መጠመቅ ነው። እንግዲህ ሌላኛው ደግሞ ሌሊት በሕልሙ ለሚሸና መፍትሄ ሁለተኛ መፍትሄ ደግሞ ልጨምራችሁ በቃ አንድ ብቻ ነበር ብዬ ነበር ግን ያላገኛችሁት እንደሆነ እሱን ተጨማሪ ልጨምራችሁ ብዬ ነው የሽነት ዛፍ አለ የሽነት ዛፍ ግራ ጎኑን ቅርፊቱን ቀርፍቶ ስሩንም ጨምሮ ያጋም የጅብ ምርኩዝ እንዲሁ ስራቸውን ነጭ እጣን ነጭ ሽንኩርት አንድ ላይ አድርጎ በባህር አረብ ከቶ ማሰር ነው ባህር አረብ የሚባለው እንግዲህ መዝገበ ጸሎት ዳዊት ምናምን የሚጠረዝበት አላር ዳዴት ለሚሸና በህልሙ እያለ የሚል ሱቅ ላይ መንገድ ላይ ምናምን የሚሸጡት እሱ የሚታሸግበት ማለት ነው። ባህራራ የሚመሰው የሚባለው ቆዳ መሳይ ስስ፣ በሱ እንግዲህ ከትበን ማሰር ነው። ለታላቅም ለህፃንም ይሆናል። ስንጠቀመው በጥንቃቄ እንስራ። ይህን እጽዋቶችን ራሳችንን እናድንና ሽንት ከመሽናት ራሳችንን አድነን ከሰዎች ከማፈር ራሳችን እናላቅ እላለሁ። ይህንን መልእክት ስለ ሌሎችም ሼር ላይክ ሰብስክራይብ በማድረግ እንዲያዳርሱ መልእክቴ ነው። መልካም ጊዜ የተመኘውላችሁ። ለሁላችሁም ፈውስን እመኛለሁ። መልካም ጊዜ።